ጠላትን መውደድ ልዩነቶችንም በሰላም መፍታት የሃይማኖት ተቋማት የጋራ አቋም ነው። ለዘመናት ሲንከባለሉና ተዳፍኖ የቆዩ ችግሮችን ወደ ጠረጴዛ እናምጣ፣ በዚህም ሀገር ትዳን የሚል መርህን የያዘው ሀገራዊ የምክክር ኮሚሽን ደግሞ ከነዚህ የሰላም መምህራን ጋር በትብብር መስራቱ ፍሬያማነቱ እሙን ነው። በዚህም ኮሚሽኑ ስራ ከጀመረበት ጊዜ አንስቶ ከሃይማኖት ተቋማት ጋር አብሮ እየሰራ ይገኛል ተወካዮቻቸውን በተለያየ ደረጃ በመወከል ለዚህ ለሀገራዊ ምክክሩ ትኩረት በመስጠት በአጀንዳ ማሰባሰብ መድረኮች ላይ አጀንዳዎቻቸውን በማቅረብ ከሌሎች ባለድርሻ አካላት ጋር በጣም ንቁ ተሳትፎ ሲያደርጉ ነበረ። ሀገራዊ ምክክሩ እየሄደበት ላለው አሁን ለደረሰበትና በቀጣይም ደግሞ ላሉ ስራዎች የእነዚህ የሃይማኖት ተቋማትና በውስጡ ያሉ ምሁራኖቻቸው አስተዋጽኦ እስካሁን ባለው ሁኔታ በጣም እጅግ የሚያበረታታና ጠቃሚ ነበር ለማለት ይቻላል። በምክክር ሀገር ትዳን በሚል መርህ ከበርካታ አጋር አካላት ጋር እየሰራ የሚገኘው ሀገራዊ የምክክር ኮሚሽን የተሻለች ኢትዮጵያን ለቀጣዩ ትውልድ የማስተላለፍ ሂደትን በእጅጉ እንደሚያግዝ ታምኖበታል። ይህንን በማድረግ ሂደት ደግሞ የሃይማኖት ምሁራን አበርክቶ ከከዚህ ቀደሙ የጎላ እንዲሆንም ይጠበቃል። አሁን መምከር ጀምረዋል። ኢትዮጵያውያን አጀንዳቸውን ለዩ ማለት የምክክሩን ረዥሙን ጉዞ ተጉዟን ብለን ነው የምናምነው እንደ ኢትዮጵያ ኦርቶዶክስ። ስለዚህ በጉዟችን የሚፈጠሩ መንገጫገጮች ምን ካሉ ቤተክርስቲያኒቷ ያላትን ሀገራዊ ሚና ታሪካዊና እናት ቤተክርስቲያ መሆኗ ነው ያላትን ሚና ተጠቅማ ለምእመኗቿ የተሻለ ጥሪ በማስተላለፍ ወይም ምእመናን ይህ ሀገራዊ ምክክር ኮሚሽን ውጤታማ እንዲሆን የበኩላቸው ሚና እንዲወጡ መልእክቶችን በማስተላለፍ ሀገራዊ ምክክሩ ውጤታማ እንዲሆን ሚኗን ትጫወታለች። ሃይማኖት ተቋማቶች ሀገራዊ ምክክር ኮሚሽኑ ከመምጣቱ በፊት የነሱ ትልቁ ድርሻቸው የቤት ስራቸው ይሄ ነው ብለን እናምናለን። ሀገር ላይ ሰላምን፣ መረጋጋትን፣ መከባበርን፣ እውቅና መስጠትን፣ አብሮ መኖርን ና የጋራ የሆነች ሀገርን በመገንባት ወደፊት በመሻገድ ላይ ትልቁን ድርሻ መውጣት ነው። ለዛ በግል ሲሰሯቸው የነበሩትን እንደ ሀገር ከተቋም ከመንግስትም ጋር ና ባሏት አደረጃጀቶች ተጠቅሞ ያን ውጤት ለማምጣት መስራት ነው። ይህም ደግሞ እንደ ሀገር እየተፈጠሩ ያሉ ችግሮች፣ ዛሬም ያልተፈቱ ጉዳዮቻችን፣ ዛሬም መሳሪያ ግበው የሚንቀሳቀሱ ወገኖቻችን ወደ ሰላሙ እንዲመጡ ወደ መወያያ ትና መድረክ እንዲመጡ የተለያዩ ጥረቶች ስናደርግ ነበር። እነዚህ የተጀመሩ ስራዎችን ወደ ሀገራዊ ምክክር ኮሚሽኑ በማምጣት ጉዳዮቹን በትክክል ወደፊት አምጥቶ ውጤት ሊያመጡ በሚችሉበት ሂደት ላይ መግፋት፣ ህዝቦቻቸውን ማሳመን፣ ማስተማር፣ መድረኮቹን ለዛ መጠቀም የምናስተምርባቸውን ተቋማዊ የሆኑ የትምህርት መድረኮቻችን ወደዚሁ ውጤት እንዲለወጡ የማድረጉ ስራ ላይ መስራት እንዳለብን እናምናለን። ተቋማት፣ አስተማሪዎች፣ ምሁራን የሚባሉት ሁሉ በመጀመሪያ ስራ የሚጀምረው ከቤት ነው። ስለዚህ ከቤት ማለት እኔ ካለውበት የእምነት ተቋም ሰላም ይጀምራል ሌሎች ወንድሞቻችንም ካሉበት የእምነት ተቋም ውስጥ ሰላም ይጀምራል እነዛ ሰላም ከሌሉ ከራሴ ካልጀመርኩኝ እኛ አስተማሪዎችንም እምነትን የምንገልጽ እምነትን የምናስተምር ሰዎች እስከሆነ ድረስ እንዴት አድርጌ ነው ለሌሎች ሰዎች እኔ መጀመሪያ ያልኖርኩት ነገር ማስተማር የምችለው ስለዚህ የሚጀምረው መጀመሪያ ከማን ከራስ ይጀምራል ማለት ሀገርን አጽንቶ ለማስቀጠል በሚደረጉ ጥረቶች ባይተዋር ሆኖ መቆም አግባብ አይደለም የሚሉት የሃይማኖት ምሁራኑ በቀጣይ የሀገራዊ ምክክር ሂደቱን የበለጠ ማገዝ በሚቻልባቸው መንገዶች ዙሪያ መክረዋል። አገልጋዮችን፣ ሰባኪዎችን፣ መምህራንን የሚያፈሩ እነኚህ ምሁራን ስለሆኑ ከነሱ ጋር አብሮ የመስራት ጅማሮ ትልቅ ፋይዳ አለው። የተለያዩ መጽሐፍትን፣ ጥናታዊ ጽሁፎችን፣ መጣጥፎችን በማቅረብ ታሪኮችን እውነተኛ አስተማሪ ታሪኮችን መቀጠል የሌለባቸው ደግሞም ደግሞ መቀጠል ያለባቸውን ነገሮች በማቅረብ ምክንያታዊ በሆነ መንገድ ህዝቡ ሊቀበለው በሚችለው መንገድ በማቅረብ ትልቅ የለውጥ ምዕራፍ የመክፈት አቅም እድል አላቸው። ብቸኛ አማራጫችን ስለሆነ እኛው ልንጠብቀው እንኳን መንግስት ኃላፊነት ወስዶ እንኳን በኮሚሽን ደረጃ ተደራጅቶና ስራዎቹ እንዲሰሩ በዚህ ልክ ኮሚትመንት ተገብቶ ቀርቶ አይደለም በግላችን ልናደርጋቸው የሚገባቸው ጥረቶች እንደሆነ እናምናለን። ምክንያቱም የእምነቱ መርህ ነው፣ መመሪያ ነው። ያለዚህ እምነቱ የለም። ስልምና ከስሙ ጀምሮ ሰላምን፣ መከባበርን እውቅናን ሰጥቶ የሚሄድ የእምነቱ መለያ የሆነው የሰላም አርማ የያዘ እምነት ነው። ና ይህ ኃላፊነቱ ስለሆነ ማህበረሰቡ ተከታዩ የዚህ ባለቤቱ ነው እንዲቀጥሉ ና በዚህ ላይ ትልቁ ድርሻቸው እንዲወጡ የማድረጉ ስራ ላይ ኃላፊነቱን በመውጣት እስከዛሬ ሲሰራ ነበር። አሁንም ይህን ኑ የሚሰራው ማለት ነው። ምክክር አንዱ በሁሉም ሃይማኖቶች ዘንድ ያለ ነገር ነው። ስለዚህ ከዚህ አኳያ የምክክር ጉዳይ ከእምነቶች ጋር የሚጣላ ወይም የሚቃረን ወይም አብሮ ማሄድ ጉዳይ ስላልሆነ ህብረተሰቡን በስፋት ተደራሽ ለማድረግ ግንዛቤ እንዲኖረው ለማድረግ በቀጣይ ለሚካሄደው የምክክር ጉባኤ ምራሱን እንዲያዘጋጅና በእውቀት ላይ የተመሰረተ ምክክር እንዲደረግ ብሎም ደግሞ ተፈጻሚ እንዲደረግ በምክክር መግባባት የተደረሰባቸው ጉዳዮች ተግባራዊ ሆነው ለውጥ እንዲመጣ በዚች ሀገር ላይ ከተፈለገ ህዝቡ ባለቤት መሆን አለበት። ስለዚህ ከዚህ አኳያ ይሄንን ለማድረግ ሰፊ አቅም እንዳላቸው እና ደግሞ አቅም ያለንም ብቻም ሳይሆን ለመስራት ዝግጁ ነን ብለው የገለጹበትም ሁኔታ አለና ከዚህ አኳያ በጣም ትልቅ ድርሻ ይኖራቸዋል። ሀገራዊ የምክክር ሂደቱ የታለመለትን ግብ ይመታ ዘንድ የሃይማኖት ምሁራኑ የቀደመ አበርክቷቸውን ማጠናከር ለነገ የማይሉት የቤት ስራቸው እንደሆነም ነው የተነሳው። ከዚህም ባሻገር ስለ ነገ ግድ የሚለው በሙሉ በምክክር ሂደቱ በመሳተፍና አጀንዳውን በማቅረብ ብሔራዊ መግባባት ለመፍጠር በሚደረገው ጉዞ አሻራውን እንዲያሳርፍ ጥሪ ቀርቧል። የሃይማኖት መሪዎች፣ የሃይማኖት ምሁራን አሁንም አብረው መቀመጥ መመካከ አለባቸው ችግሮችን በጋራ ማየት፣ የመፍትሄ ሀሳቦችን ደግሞ ማፍለቅ፣ ተግባራዊነቱን ደግሞ ስልታዊ በሆነ መንገድ መምራት አለባቸው። ከዚህም ባሻገር ሚዲያዎችን መጠቀም አለብን፣ በየቤተ እምነቱ ያሉ ሚዲያዎች እንዲሁም ደግሞ የመንግስትን ሚዲያ ለሀገር እድገት ለሀገራዊ መግባባት ምክክር አስፈላጊ ነው። አንዱ እሴታችን መሆን አለበት። ጎራ ለጎራ ቆመን ድንጋይ መወራወር ለውጥ አያመጣም። በዚህ የምክክር ጠረጴዛ ላይ የትኛውም የተሻለ ሀሳብ አለኝ የሚል ኤሊትም ይሁን የፖለቲካ ፓርቲም ይሁን መንግስትም ይሁን ቡድንም ይሁን የትኛውም ማህበረሰብ ሀሳቡን ያንጣ። የተሻለ ሀሳብ ነው የምንፈልገው። ኢትዮጵያን የተሻለ ሀሳብ እንፈልጋለን። እዚህ ጠረጴዛ ላይ ሳያስቀምጥ ግን ነገ እኔ ያልተሳተፉበት ያልመከሩበት የሚለው ግን አርጉመንት ብዙም አመክንዮው አሳማኝ አይሆንምና ኑና እንምከር።